ነው ሲተጋደል ነው ይላል። ለእኔ የበቃ የእድሜ ልክ ስሜቴ ናት። ይሄ በነገራቸው ኦሮማይን ሳስታውስ የምታቃጭልብኝ ይችላል። ና ጾ በህሊናዬ የሆነ ሰውን የራስ ቅል ባገኘ ከረኔ እጄ የአባቴ ራስ ቅል ነው ሄድ ወስኝ ለመምጣት ወስኛ ዋቴቨር ኤርትራዊ ሊሆን ይችላል። አሁን አባቴን የሚገደለው ሊሆን ይችላል አላውቅም። ግን በቃ ለእኔ ዛት ወዘ ኢሜጅ እሱ ነው ምንድነው ምንድነው? ልዩነታችን በሱ ኮንክሉድ ላደረገው ነው ኢን ሪል ሶ ደስታችን ትልቅ ነበር። ወጥቼ የማይነት ሳብ ነበረ ማለት ወደ ከረን ከተማ አንዴ ያው ያውቃሉ ኮ የሰዓት ሰዎች እነሱ አዲስ አበባ ምናምን እያሉ ሲሯሯጡ፣ ሁሉም እንደውም መጥተው ጠየቁኝ። ሆኔ አዲስ አበባ አልሄድም አልሄድም። አዲስ አበባ ሜሄደው ግን አስመራ ነው ሜሄደውም ከረን ነው እኔ ብቻ አይደለሁም። ሌላ እንግዲህ ስም መጥቀስ አስፈላጊ አይደለም። ሶስት ሰዎች ዲዛይን አደረግን። ይሳት ውስጥ ከነበር አንድ ሴት ሁለት ወንዶች ማለት ነው። እኔ እናተ ቦርና አንደኛው ማለት ውሸት ነው እንዳይባል እኔ እናተ ቦርና አስመራ ነው ሄድ የምፈልገው የነበረው ኤርትራ እና ሌላ አንድ ሴት ስሟን መጥቀስ ለጊዜው ይቅርታ። እኔ የምሄደው አስመራ ነው ከረን ነው የሚሄደው። ሌሎቻቸው አዲስ አበባ ሄዱ። ስለዚህ ዲዛይን የሚያደርጉት እንዳልኩ ምጽፈውና መጨረሰው መጽሐፍ አለ እዛው ቦታ ዋቴቨር የሆነ ራስ ቅል ባገኛባት ራስ ቅል ነው አገኘሁት ብዬ ጨርሳለሁ። እንትኑ በዛ ይደመደማል ስቶሪው ማለት ነው። ስለዚህ የነበረን ደስታ የነበረን ሆይሆይታ፣ ወጥቼ እኔ በመቶ ዓመት ይፈጸማል የማይባል እርቅ ነው ብዬ የተናገርኩት አልክድም። በመቶ ዓመት በአይኔ በህይወቴ ኤርትራና ኢትዮጵያ ኢሳያስ ባህይወት እያለ ታርቀው ያያሉ ብዬ አላስብም ነበር ነው ያልኩት። የሆነ